ሄርካ፣ የሚበጣበጣን ነገር ሁሉ ስለሚመችሽ ነው። ለምን የሆነ ነገር አለ? ቤተሰብ እንዴት ናችሁ? እኔ ዛሬ ያው የመጣሁት ለጥል አይደለም። ይሄን ታውቁታላችሁ፣ የሄርካ የቀድሞ ፍቅረኛ ነው እና ባለፈው ሲጨቃጨቁ ደርሼባቸው ነበር ሁላ። በመሃል ገብቼ ላጣራ ስሞክር ያው የተፈጠረውን አይታችሁታል፣ ታውቃላችሁ። እና እሱ እኔ ማን እንደሆንኩኝ ከኋላ ላይ ያጣራ ሞከረና ያው የሄርካ ጓደኛ እንደሆንኩ አወቀ። እና አንዳንድ ነገሮችን አጫወተኝ ነገረኝ። ያለውን ነገር እና በጣም አሳዘነኝ። ማለት ከሄርካ ጋር በቃ ሰላም መፍጠር፣ ከሷ ጋር አብሮ መሆኑን ይፈልጋል። እኔ ው እኔና ሄርካ ባንዋደደም ጥል ቢኖርብንም ግን እኔ እሱ ሁኔታ በጣም አሳዝኖኛ ለዛም ነው ዛሬ የመጣሁት። ምናልባት እኔም የምለውን ከቁም ነገር ላትቆጥሩት ትችላላችሁ፣ ግን የሱን ሁኔታ ስላየውኝና በደንብ ስላስረዳኝ ስለተረዳሁት ነው መጣሁት። እና አሁንም ቢሆን አመጣጤ ለሱ እንጂ ለሄርካ አይደለም። እና ያው እኔ የሄርካ ጋር ጥል አለብኝ አንስማማም። ለዛ የሷ ቅርብ ጓደኛ አለች ሲቡ ያው ለሷ ደውለንላታል። ሲቡ ያው ታግባባቸዋለች፣ ታነጋግራቸዋለች ብዬ አምናለሁ። ማለት ያው የቅርብ ጓደኛዋ እሷ ነች ብዬ ስለማስብ ማለት ነው። እና እሷን አግኝተሃት እስኪ የምትለውን ያው በቃ ያለውን ነገር ለእኔ የነገርከኝን ነገር ለእሷ አስረዳት። ቤተሰቦች እንግዲህ ባለፈው እንዳያችሁት ትንሽ ሄርካን ጋር ያለው ነገር እስኩን አግኝቼ ያለው ነገር አስረድቻት አለው። እዚህ ጊዜ በነበረ ነገርም ያው በብዛት ጊዜ እኮ ሊያምነኝ አልፈለገም፣ እሷም ጨምሮ። እሷንም ያው በመረጃ አንደኛ፣ በመረጃ ሁለተኛ፣ ያለው ነገር በደንብ አስረድቻት ነው እንድታምነኝ ያደረኩት። ዛሬም እንግዲህ አሁን ሄርካሁን ያለችበት ሁኔታ አሁንም ቢሆን ያው እሚያመነች አይደለም ያለው ነገር ቢያንስ ጓደኞቹ ያለው ነገር ቢያስረዱት ትንሽ የተሻለ ነው። እኔም ደግሞ የተጨቋጨኩ ምናምን ጊዜ የሆነ ነገሮች ወደ ማይሆናታቸው ከሚሄዱ በተቻለ መጠን ፈቃደኛ ያለው ነገር እኔ ጋር ያለው ነገር በደንብ አይቶ አውቆ እሷ ጋር ደግሞ ምናልባት አሁን ካለችበት ነገር አንጻር ሊሆን ስለሚችል እየካደች ያለችው አሁን ባለፈው ስጦታ ሰጥታት የነበረው ነገር አይታችኋል እናንተ። እና በተቻለ መጠን ዛሬ ሲፑል በእሷ እርዳታ አግኝቻታለሁ። በስልክ አግኝቻት ነበረ። ያው ብዙም አላመነችም። ለምጣትም አትፈልግም፣ ፈቃደኛ አልነበረችም። ግን ቢያንስ ያለው ነገር ተረጅኝ፣ እኔም ያለውበትን ነገር ትንሽ ስለተቀበለ ያን ተረጅኝ በሚል ሰምት ነበረ እሷን አውርቼ እሷን ጥርታ እንድትመጣ ና አብረን ያለው ነገር እንድናወራ የፈለኩት ያው ስምረት ጋር ደውዬ ያለው ነገር እናንተም እስኪ አይታ ስምረትም ከእሷ ጋር ያለው ነገር ምናልባት ወደ ተሻለ መንገድ ተስማማን ከሆነ ወይም ተስማማን ከሆነ ሌላ የተሻለ ነው ዛሬ እናም ያው ሲቡ ፍቅረኛ እኔ ፍቅረኛ የሄርካ ፍቅረኛ ነኝ ምናም ብሎ ሲደውልላት፣ በጣም ጓብላለች ተናዳለች። ያው እኔ መኖሬን ጭራሽ አታውቅም እንጂ ብታውቅ ኖሮ ጭራሽም አትመጣም። እና ፍቅረኛዋ ነኝ ምናም ብሎ ሲያወራ፣ በጣም ተናዳለች። ያው ተናዳ የምትመጣውን ሁኔታ እንችለዋለን ብዬ ተስፋ አደርጋለሁ። ዛሬ ግን ጥልም አልፈልግም፣ ምንም አልፈልግም። ግን እስቲ ሲቡ ሁኔታ ይወስናል። እኔ እንደዛ ስላት በጣም ተና ማን ነው እሱ እንደዛ ሲላት በጣም ተናዳለች። እሺ ብላለች። ያው እስቲ ተናዳም ቢሆን እየጠበቅናት ነው። አጣችን የጠበቅናት ተስፋ ወይዬ ደረስ። ግቢ ወደ ውስጥ ወደ እንግዲህ የመጣች ነው። እንግዲህ እኔ ስታይ ነው አሁን ችግሩ። እኔ በተሻለ መጠን አስረዳታለሁ ብዬ አስባለሁ። እንግዲህ የምትረዳ ሰው ደግሞ ትመስላለች ከነገሩ አንፃርም፣ እስኪ እናያለን። አዎ እኔ ነኝ። ጠራዋት ቢያንስ ያለውን ነገር ታውራል። እኔ እሱ አንተ ለምን ማታቀው ነገር ውስጥ ዝም ብለ ትገባለ? እኔም አሁን ለእሱ ስል ነው እንጂ የማግኘት ፍላጎት ኖሮኝ አይደለም። እና ተለ በፊት እኔ ስለአወራኝ ነው እኮ ስል ቁጥሬ ሰተሽ መገኛ ይደውልልኛል እንደሆን ስለፈለገ እኔ ደግሞ ስለተረዳሁትም ጭምር ነው። እና ቢያንስ የሚለውን ነገር ብትሰሚው እና እኔ እንደተረዳ ትረጃል። ተስፋ ምንድን ነው የምንረዳው? ማለት የመቼ ፍቅረኛ ነው እ አላ የሄርካ ፍቅረኛ በምን ሰዓት ገና እያወራ እንደውም አልዋጥልሻለሁ፣ አልዋጥልሽ አለኝ ታውቂያለሽ። ጭራሽ አንቺን ሳይሽ የአንቺ ሴራ እየመሰለኝ ያለው ነው የመሰለኝ። ወይስ ከያናትለምድግ የማትወርዱት ናት? እኔ አሁን እሱ ያለውን ነገር ስለነገረኝ ነው። ደግሞ በፎቶ በምን አይቻለሁ። ምንድን ነው የሚያየሽው? ማየት አለብኝ። አይቻለሁ እስከ ዳር። ስለዚህ እኔ አምኜዋለሁ። አንቺ ስለምግ ነገር እንደው አንቺ ያለውን ነገር ስለአልወደድሽ ምናልባት አንቺ የሚሆን ሲቡ ሰዎች ተረጋግጎ ነው። ለምን ከመናደድ ይልቅ ለምን ለምን ለምንም ከፈለክ እኮ ስር ቁጥሬ ወስደህ በቃ ላገኝሽ፣ እንዲህ እንዲህ ጉዳይ አለኝ ማለት እኮ ነው። አሁን እኮ በቃ እኔ ጋር በጣም ችግር አለ። እኔ ላይ አልፈልግም

ምንም ማልቲን ይቅርታ አርገልኛለሁ እሱን ይቆል አሁን ሳውራሽ አስረዳሽ ያለው ነገር እንት እንት ምት ይሆናል። ምንድነው የምታስረዳኝ? ለምን አሰሚውም። ሲቡ ወደ ጭቅጭቅና ወደ ነገር ከምትገቢ እኔ እኮ ሊቆ ለጥል አልመጣሁም። በየሻላ አሁንም ቢሆን ለጥል አልመጣሁም። ስለዚህ ያለው ነገር አሁን በቦታ ስለማይሰማኝ፣ ለጥል መጣሽ ለመታረቅ፣ ለምንም ለምንም ነኝ በቃ ምንም ብት መጣ ኖሮ እኮ ይሄ ሁሉ ነገር አይፈጠርም። አሁንም ቢሆን ችግር የለውም ያለው ነገር ነበር። ስለዚህ እኔ ያለውና እሱም ያወራሽን ነገር እኔም አውቀዋለሁ። ስለዚህ እኔ እንደተረዳሁት እንድትረጅ ስለፈለገ አንቺ የሄርካ ጓደኛ ስለሆንሽ፣ ስለ ሄርካ ነገር ሄርካ የሚበጠብጣን ነገር ሁሉ ስለሚመችሽ ነው እኮ

ቢያንስ ያለ ነገር ሲም እኔ እና ሄርካን አሁን ምናልባት ሄርካን አሁን ላይ ምናልባት ቀድመ ሸትስ ቪዲዮዎች ነትስ ከሆነ እዛ ላይ እንደመሸመጠኝ ምናምን ይሄ ምንም እንዳልተፈጠረ እንደማታቀኝ ሰው ክት እንደምታደርገው አይደለም። እኔ እና ሄርካን ብዙ ታሪክ ያለን ሰዎች ነው። እኔ አንቺ ጓደኛ ነሽ አለማወቅሽ ለእኔ ራሱ ትንግርት ነው። እውነት ለመናገር በጣም ትንግርት ነው እና በቃ አሁን ባለፈውም በጣም ብዙ ጊዜ አራስ ሞክሪያለሁ። እውነት እውነት ለማውራት ማለት ነው። እውነት አንተ ሄርካ የድሮ ፍቅረኛ ከሆንክ እኔ ስለ ሄርካ ላላቅ ኦፊስን ላላቅ ላላቅ ችላለሁ። ግን አንተ እኔ ሄርካ ጓደኛ እንደሆን እንዴት አታውቅም? እስከ ዛሬ እውነት ፍቅረኛ ሆነ ቢሆን ኖሮ ማለት ነው። እንግዲህ አላውቅም። እንዴት አታውቅም? ኦኬ፣ የእኔን ሰውም ግንኙነት ለአንተ ፕራይቬት ሆና ሄርካና እኔም እኮ በፊት ጓደኛሞች ነበረ። ምን ሆነች ነው ሲቡ? ስለዚህ ደግሞ እኔንም እኮ ያወቀኝ ለሁለት ሲጨቃጨቁ ያስኳቸው ጭቅጭቃቸው ምንድን ነው በመሀል በገባሁበት ማንሽ፣ አንቺ ምንድንሽ ብሎ ከኋላ ላይ መቶ ጠየቀኝና እኔ ሄድካ ጓደኛ ነበርኩኝ እንደዚህ እንደዚህ ግጭት አለብኝ ብዬ ስነግራው ስለዚህ አሁን እኔ ደግሞ የኔ ሁኔታ ይሄ ነው አለኝ። ስለዚህ እኔ እሱን ስለተረዳሁት አንቺ ደግሞ የፍቅር ጓደኛ እስካሁንም ስለሆንሽ እንድታወሪ አደረኩት። ሲቡ አንቺ አሁን ሌላ አንት ውስጥ ከምገቢ እኔ ጓደኛዋ መሆንሽን አላውቅም የምር። ውሸታም ባትሆን እዚህ ጋር የሆነ ነገር እየፈጠራችሁ እንዳልሆናችሁም ማንም የማንም ፍቅረኛ ቢሆን ማለት ነው። የእኔና የፍቅረኛ ነገር ፕራይቬት ሊሆን ይችላል እንጂ ከፍቅረኛ ውጭ ያለው ጓደኛ እንዴት ነው ፕራይቬት ሊሆን የሚችለው? አንዳንዴ እንዴት፣ ሄርካ ስለ እኔ ነግራት አታውቅም? አላውቅም። ኦኬ፣ እሺ፣ አላውቅም፣ አንቺንም አላውቅም። ይህ ደግሞ ግዴታ ማንዳቶሪ ሊሆን አይችልም። ስንት ጊዜ ቆይ፣ አንድ ዓመት ቆይተናል። መች ነበር? ከአንድ ዓመት በፊት ቢያንስ ያለው ነገር ማሳይሽ ነገር አለ ያንተም ግራይትሽ ቢያንስ ነገሮችን ሄርካን እኮ አንተ እኮ አሁን ባጭሩ እያልኩ ያለው ሄርካን አታውቂያትም እያልከኝ እኮ አንተ አውራ

አይደለም፣ ሰላም ነሽ በጣም ይመስልሽ። እሷ እኮ ብዙ ነገር አድርጋኛለች። ምን ረስተሽ ነው ሲቡ? በጣም በጣም ብዙ ነገር አድርጋኛለች። ነገር እኔ ባታመጣ ቢኖር በስራ ላወራችል ነበር እሷን ሲቡ። ምንም አዳምጠው ነገር ስለሌለ እኔ ስለሄርካ ምንም የማላቀው ነገር ስለሌለ

እኔ በቃ ላውራሽ አልፈልግም። ዝም በይ። ማውራት ከፈለገ እሱ ያውራ። እንዴ ምን አለ? ለምን አፋፉን ሌላ ነገር ዝም ለብቻ የመጣ ነው አይደለም ነው ስለ ሰላም ነው እንጂ አንቺ ማለት እኔ ለጥል አልመጣሁም። በመጀመሪያ ደረጃ አሁንም ነግሬሻለሁ፣ እኔ እሱን ለማገዝ ነው የመጣሁት፣ እንዲሁም ስላናገረኝ ነው የመጣሁት። በቃ እጅሽ አለበት አይደለ? በቃ ምኑ ስር ነው እጅ ያለበት? ሄርካ ባለፈው እልታ እንትና የባለፈው ነገር ተፈጠረ። ኦልሬዲ አንቺ ሄርካ ነው ይወት መበጥበጥ አለብሽ። ለዛ ሄርካ፣ ሄርካ፣ ሄርካ ተረጋጊ አንቺ እኔ አንቺ ማሳየት ያለብኝ ነገር አሳይቻለሁ። እንድታምኚ ማድረግ ያለብኝ ነገር አረጋለሁ። እኔ ምንም ብታረገኛለሱ ችግር የለውም። ስታይ እንትን ትያለሽ፣ ምንም ኖርማል ነው። ግን አንቺ በተቻለ መጠን እሺ። አንተ አሁን እዚህ ጋር ድራማ የፈጠርክ ካልሆነ፣ እውነት አንተ እኔን ማውራት ከፈለግክ ማለት ነው ይሄ ካሜራ እዚህ ጋር ምን ያደርጋል? ካሜራ ነው ችግር አለው? ባለፈውም ካሜራ ነበር። የተካሄደ ያለውን ነገር በሙሉ ቤተሰብ ሁሉም ያውቁታል። ስለዚህ አሁንም ይህንንም ለመቅረስ ለፈለግ ነው። እኔ አልፈልግም፣ የምር ስለ ሄርካ ልታወራኝ በሰላም ልታወራኝ ምናምን ከመጣ ምንም እኮ ሚዲያ ላይ የሚያስወጣ ነገር አይደለም። አንተ ይሄ ታስቀር በነበረ ነገር ላይ በጣም ላይም ነው። በጣም ነገር ነው።

ለምንድን ነው ሄርካን እንደ ጻድቅ እንድታያት? ወይም ደግሞ አታውቂያትም? አይቼው ያወቁት አሁን ከተራ እንኳን ይሄ አባ አንቺ ተራ እንኳን ነገረችሽ። እኔ እንዳስቀየምሽ አታድርጊ። አፍሽ እዚህ ይበቃ። መረዳት የሚፈልግን ሰው ማስረዳት ይሻላል። ቢያንስ እኔና ሄርካን ብዙ ታሪክ አለ፣ ብዙ መረጃ አለ ማለት እኔ አለኝ መረጃ፣ ብዙ ማሳይሽ ነገር አለ። አንቺ ተረጋጊና አሁን ምናልባትም ይሄ ቪዲዮ ላይ ሚዲያ ላይ መውጣቱ ሰው ማየቱ አሁን የሚረብሻት ይሁት አለ እኔ ችግር የለበኝም። ምን ያን ምን ወጣ ካላችሁ እንዴ ነው ስታስበው? አሁን ሁሉም ሰው ዝም ብሎ በጭፍንና በደመ ነፍስ እንደሚሆን እንደሚፈርድ ተፈረጂ። ቢያንስ እኔ ጋር ብዙ ታሪክ አለ፣ ቢሆንም ብዙ ነገር አለ ይርካናኔ ብዙ ጊዜ ብዙ ፍቅር ብዙ ነገር አብረን አሳልፈናል እና እንደዚህ በቀላሉ የሚረሳ አይመስለኝ ነበሩ እኔ ለመናገር የሰው ልጅ እንጂ አላቅም በዚህ ልክ መሆኑ በዛይ ደግሞ ማለት ነው እሺ ኔ ልብ ያልሄና የሆን ነገር አርጋታል ለማለት በዛይ ካ ሰው የሆነ ነገር እስኪ ቆርጥላን ነው እንጂ የሆነ ነገር አንድ ሰው ምንም ምንም ካላደረጋ በስተቀር እንዲያጥቆ በርግጥ እኔ ምንም አላረኳትም አለ ግን ደግሞ ቢያንስ ያለው ነገር ይሄን የሚያስከዳ አይደለም እሺ እኔ አንድ ቀንም ይርካን ጣለኛለሽ ቢያስብ ያላቀም ጀምሬ ነው ምንሽ አሁን ላይ ጭራሽ እንዲያላቀ ምናምን ብላ ሌላ ሰው ጭራሽ እኔ እንዲ ማማረሷ በጣም ትሚልኝና፣ እኔ አሁንም ሌላ ነገር አልፈልግም። ቢያንስ ያለው ነገር እኔ የቀለርኩ አይደለም ወይ ደግሞ ሌላ ሌላ ነገር ያለው አትፈልግ ምንም አትፈልግ አንድ ዓመት ከምናምን እኔ እሺ፣ ሄርካ አልነገረችኝም። ይሁን ነገር ምንም አልነገረችኝም። ቢያሽ ልለፍ እኔ እሱን ከሷ ጋር ልነጋገር። እሺ፣ ከአንድ ዓመት ምናምን ኋላም ምን ሊሆን ምን ይሁን ምን ይፈጠር ብለን የሚመጣው እሱ ምን ይሁን የሚለው ሌላ ነገር ነው። ቢያንስ አሁን ያለው ነገር ሰላም እንፍጠር

ስለዚህ አሁን በቀጣይ ቀን ወይም እንትን እላታለን፣ ድጋሚ ልናናገራት መሞከር አለብን። ምናልባት ስላሳየናት አሁን ትረጋጋለች። ሄዳ ያለውን ነገር ከእሷም ስታይ ስትል መቼም በዐይኑ ያየችውን ነገር እንትን ልትል አታምናት ችልማ። አሁን ያየችው ነገር ስላስደነገጣት እዛ ሄድካን ታውራት፣ ከዛ መልሰን እሷ እናውራታለን። አማራጭ የለንም። ለዛሬ ግን እንደተናደች እንድንተዋት አሪፍ ነው። በቃ ሊድ